ሰላም ሰላም ሰላም ብያለሁ። ሰላም ለእናንተ ይሁን። ዛሬ እንግዲህ ሽላችሁ የቀረብኩት ያው ነጭ እጣን ነው። አሁንም በነጭ እጣን ነው የመጣሁት። ነጭ እጣን ማለት ነው ፊታችን ለተጎዳ፣ በፀሐይ ፊታችን ለተጎዳ ማድያት ላስቸገረን፣ እንዲሁም የብጉር ጠባሳ ላለብን፣ ለተለያየ ፊታችን ላይ ለወጣ ነገር ማለት ነው። ለዛ ፍቱን መድኃኒት ፍቱን መላ ነው እህቶቼ። ለወንዶችም ለሴቶችም ለማንኛውም ነው የሚሆነው። ፊታችን ለተጎዳ ማለት ነው። ለወንዶችም ይሆናል፣ ለሴት ብቻ አይደለም። ይሄ ውህድ ለወንዶችም ይጠቅማል ማለት ነው። ይሄን ውህድ እንግዲህ ወተት የመሰለ እንደምታዩት ወተት ነው የሚመስለው፣ በጣም ነጭ ወተት ነው የሚመስለው። ይሄን ለመጠቀም እንግዲህ ንጹሕ ዕቃ ያስፈልገናል። ከንጹህ ዕቃ የሚበቃንን ያክል አንድ ማንካ በትልቁ አድርገን በንጹህ ውሃ እንደ ነገል እንጠቀመው ከሆነ እንደ ዛሬ ዘፍዝፈ ነው እናድራለን ማለት ነው። ቢቆይ ለ24 ሰዓት ቢቆይ፣ እንደዚህ 12 ሰዓት ራሱ ቢቆይ ወተት የመሰለ ውጤት ልክ እንደዚህ ይሰጠናል ማለት ነው። እና በጣም ቆንጆ ነው ለፊታችን በማድያት ለተጎዳ እንዳልኳችሁ፣ በብጉር ጠባሳ ለተጎዳ ብጉር ላለው ሰው እዚህ ጋር ፊታችን ደግሞ እንደ መጨማደድ ካለ እድሜ የሚመጣ ሁ አንዳንድ ሰው ፊታችን እስር እስር ያለ ጭብድድ መስመር መስመር ያለው ቦታ አለን ለዛ ማለት ነው። ዝርግት እንዲል ያደርገዋል። በጣም ቆንጆ የሆነ ውህድ ነው እና ይሄን ዘፍዝፋችሁ አድራችሁ በንጋታው በዚህ መልኩ እኔ ፍርጅ ውስጥ ነው ማስቀምጠው። ስዘፈዝፈው ቀዝቃዛ ቦታ ያላችሁ ውጭ ማስቀመጥ ይቻላል ፍሪጅን ማስቀመጥ ይቻላል። አይበላሽም፣ የሚበላሽ ነገር አይደለም ይሄ አይበላሽም። በጣም ቀላል በቤታችን የሚገኝ ቀላል፣ በጣም ርካሽ የሆነ ነገር ውድ ነገር ሳናወጣ በቀላል ነገር ፊታችን እንደዚህ ማጽዳት እንችላለን። በጣም ብዙ ጠቀሜታ ነው ያለው። በጣም ብዙ ነገር ጠቀሜታ አለው። ለፊታችን በጣም ውብ እና ማራኪ ልስልስ ያለ ፊት ነው የሚሰጠን እና በዚህ መልኩ ባዘጋጃችሁት ውሃ ጠዋትና ማታ በጥጥ እንደዚህ ጥጥ ካላችሁ በጥጥ እየነከራችሁ ፊታችሁን እንግዲህ ማሳጅ ማድረግ ማሸት ማለት ነው። ማሸት ሁሉ ያለበት ጠባሳ ያለበትንም የሌለበትንም ሁሉም ማሸት እንደዚህ በዝግታ ማለት ነው። በጣም በኃይል ሳታሹ ማለት ነው። በጣም በዝግታ እንደዚህ ማሸት ፊታችን ላይ ያለ ቆሻሻ ያን የተጎዳ ቆዳችን ይሄ ያዘጋጀነውን ውህት ዘልቆ እንዲገባ ይረዳናል። ለፊታችን ማለት ነው እና የራሱ የሆነ ጥቅም የራሱ የሆነ ወዝ አለው። ፊታችን ላይ አድርገነው ራሱ ስራ ብንሰራ ምንም የሚያመጣው እንትን የለም። ሽታውም በጣም ነው ደስ የሚለው። ከፊታችን ጋር ሌላ ሜክአፕ እንደዚህ ሌላ ሌላ ነገር ክሬም ምናምን ከመጠቀም በእንደዚህ መልኩ ማድያት ያለባችሁ ብጉር ያለባችሁ ብትጠቀሙት የእውነት ትጠቀማላችሁ ብዬ ነው ምለው። እኔ ለራሴ የተጠቀምኩት አዘጋጅቼ በዚህ መልኩ ብዙ ቀን ተጠቅሜ ለውጥ ያገኘሁበት ስለሆነ ለማለት ነው ለእናንተ ማካፍለው። እኔ ፊቴ ላይ ማድያት ነበረብኝ፣ እንደነገርኳችሁ ከመጀመሪያ ቪዲዮ ላይ በሰራሁት የሳሙና ቪዲዮ ማለት ነው። እዛ ነገሪያችኋለሁ። ማድያት ነበረብኝ የዛሬ አምስት አራት ዓመት በፊት ማድያት ፊቴ ጥብስ ያለ ነው የነበረው እና ይሄን ውህድ ብዙ ቀን ተጠቅሜ ለውጥ ያገኘሁበት የወደድኩት ውህድ ነው። ሁሌ ነው የምጠቀመው። ምንም ሳይድ ፌክት የለውም። ለፊታችን የሚያመጣው ችግር የሚያመጣው ነገር ምንም ነገር የለም። ብንጠቀመውም ብናቋርጠውም ምንም አይነት የሚያመጣው ለውጥ የለውም ለፊታችን። ግን ተጠቅመን ግን በጣም ለውጥ እናገኛለን። ማለትም አሁን አንዳንድ መድኃኒት ተጠቅመን ስናቋረጥ ይጎዳናል አይደለም? ይሄ እንደዛ አይደለም። ከስሩ ነው የሚጠፋው። ተጠቀሙት ለማለት ያክል ነው። ሴት ወንድ አይልም፣ ሁላችሁም ተጠቀሙት ፊታችሁ የተጎዳ ለወንድሞቼም፣ ይሆናል፣ ለእህቶቼም ለሁላችም ይሆናል ማለት ነው ይሄ ውህድ እና በዚህ መልኩ ደግሞ በተልጅ መልክ ደግሞ አዘጋጅታችሁ እዚህ የተልጅ ማስቀመጫ ላይ እዛ ላይ አርጋችሁ ፍሬዘር አስገብታችሁ በተልጅ መልክ ደግሞ በዚህ መልኩ ማሸት ፊታችሁን እንደሚመቻችሁ ማለት ነው እናንተ በሚመቻችሁ መልኩ መጠቀም የበለጠ ብትጠቀሙ ደግሞ በዚህ መልክ በተልጅ መልክ ደግሞ ብትጠቀሙ የበለጠ ለፊታችሁ በጣም ቆንጆ የሆነ ፊትና ማራኪ ልስልስ ያለ ፍክት ያለ ፊት ነው የሚሰጣችሁ። እህቶቼ ሁላችሁም ተጠቀሙት። በፊታችሁ የተጎዳ ማለት ነው። ፊታችሁ የተጎዳ በማድያት በቡጉር ጠባሳ ጠባሳ ያለባችሁ ቡጉር ያለባችሁ ፊታችሁ ላይ ደግሞ እንዳልኳችሁ ካለ እድሜ መስመር መስመር የወጣባችሁ ፊታችን ለእንደዛ በጣም ቆንጆ የሆነ ውህድ ነው። እንድትጠቀሙት እመክራችኋለሁ ማለት ነው። ተጠቀሙት ታመሰግኑኛላችሁ። እኔ በራሴ የሞከርኩት በራሴን ያደረግኩትን ነገር ነው ለእናንተ ይዤላችሁ የቀረብኩት ለራሴ ስለጠቀመኝ ነው እና እንድትጠቀሙት እላችኋለሁ እህቶቼ ለውጡን ደግሞ በአጭር ጊዜ ነው ለውጥ የምታገኙት። ግን አንድ ነገር ስትሞክሩ ማለት ነው የሆነ ነገር ስትሞክሩ እንደዚህ በአጭር ጊዜ ለውጥ ለማግኘት መሮጥ የለብንም። ምክንያቱም በተረጋጋ ነው እንግዲህ አንድን ነገር ተረጋግተን ነው ለውጥ የምናገኝበት ከመዋል ከማደር ነው። ይሄን እንግዲህ ውህዱን ተጠቅማችሁ እንደዚህ ማታ ማለት ነው መተኛት በዚህ መተኛት ትችላላችሁ። ጠዋት ተነስታችሁ ፊታችሁን መታጠብ ማለት ነው። ቀንም እንደዚህ ተቀብታችሁ ስራ ላይ ምንም ችግር አያመጣም። ግን ለሚረብሻችሁ ከሆነ ለራሳችሁ ግን ከግማሽ ሰዓት ከአንድ ሰዓት በኋላ በንጹህ ውሃ ፊታችሁን ተለቃልቃችሁ ስራችሁን መስራትና ሰላማችሁ ብስስት ይበልልኝ። ሰላም ብያለሁ።